ሰላም ነትሽ ቤተሰብ እንዴት አመሻችሁ? ደህና ናችሁ? መጣን። እንኳን ደህና መጣችሁ። ተናፍቃችኋል። ሁሉ ሰላም አውቋ ወደ ማሪ ታንዶ እንዴት ናችሁ? ሁሉ ሰላም ውላችሁ፣ ምሽታችሁ ስራ እንዴት ነው? እግዚአብሔር ይመስገን። ማርታዬ እንዴት ነሽ? ሁሉ ሰላም ነው። ሁሉሽም ተቀድሟቸዋል እኮ ከላይ ይታያል። አንደኛ ቀኑ ሳራ ነኝ። እሺ ሳርዬ ቃልይ እንዴት ነው? የተከበሩ ሰላም ብያለሁ። ሰላም ነው። እንዴት ናችሁ? ልሰላም ደህና ነሽ ማርቲ፣ እንዴት አመሻችሁ? ደህና ጥያዋ፣ እንዴት ነሽ? እስኪ እንደዚህ ሰብሰብ ካላችሁ ታፕታፕ እያደርጋችሁልኝ አንድ ነገር እራሳችንን እናንሳና እንወያይ። ደህና ከሆናችሁ ሁሉም ነገር ዛሃፍቴ ደህና እየ

የተከበሩ አጥ መስከርከር አማን ነው። ሰላም ብያለው። እንኳን ደህና መጣህ መዝጌ። በመነጽር የበላን እኔ የምላችሁ ክፍት ነው። ማሪ ችግር የለውም። ስራችሁን ስሩ። እሺ ስራ ላይ ደግነኝ ደግነኝ ደግነኝ የሀገሬ ሰው እንዴት ነህ? የተከበሩ ሁሉ ሰላም ነው። ስራ መልካም ሰላም፣ ሰላም። ነጽዬ እንዴት ነሽ? ግታዬ እንኳን ከንኳ ዋት ኢዝ ዘ ግላስ መነጽር እኮ የኔሱስ እንዴት አመሸሽ ማማዬ! እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንቺ እንዴት ነሽ? መዝጌ መዝጌ፣ አቀባበል እየተደረገለክ ነው። ባባ ተኝቶ ነው እማ? አዎ ይሄው እያጠባሁት ነው፣ ተኝቷል። ብርቱካን ከያዛችሁ አትለቁም አይደል? አንድ ነገር

ሰላም ብያለሁ ብዬ አስባለሁ። እንደዛ ነው። እስኪ በርዕሴ ላይ አንዳንድ አደጋ ጻፉልኝ። ደግነህ ልንገርሽ ግን ሚስጥር ነው። አትይም? አሁን ንገሪኝ በሚስጥር፣ በጭቃስ ብለሽ በጆሬ ንገሪኝ ሳይሰሙ ምሽት እንዴት ነው? ቅመኖች። አዎ፣ ጌም ኦቨር የሚለው ነገር አታርጊ። የጥያዋበና ስቴጅም ተይ ተይ ተይ። ምሽት እንዴት ነው? ቅመሞች። ብርቱካን ነጋዴ አገባ። ይሄ በቃ ዘመድ አገኘ፣ መዝጊ ተገላገለ። ደግነት ፍላጎት ነው ተሰጥኦ ነው ለእናንተ ደግነት፣ ደግ መሆን ወይም ደግሞ ክፉ መሆን ፍላጎት ነው ተሰጥኦ? ምን ይመስላችኋል? ለደግነትስ ምክንያት ያስፈልጓል ወይ? ቱ ሚዚዮ ማን አትኝ ገና አግብቼ ብለሽኝ። ኤቭሪቲንግ ስማርት ኤንድ አትራክቲቭ ኢትስ ኔቸር። ደግነት ተሰጥኦ ነው። ሄለን አመሰግናለሁ ለፈጣን መልስሽ። እስቲ አብራሪልኝ ትንሽ። እየቦርቀቀብታል ግዲ ለስ ይለኛል እና ሌሎቻችን መዝጌም ጻፍ። ደግነት ተሰጥኦ ነው ወይስ ፍላጎት ነው? ሚዜ የለውም ታዲያ? ሆ ሚዜ ዘንድሮ ቀርቷል። ኖ ኖሃ ሜሪድ አይ ፋውንድ ማይ ኦሬንጅ ጋር እሷ ልታገባ ነው ነፂ ሰላም ወይዘሮ ለተብርሃን እሺ መልካምነት ፍላጎት ሳይሆን ቃልዬ እጅግ በጣም አመሰግነው ከመጀመሪያ ገና ስገባ ወይዘሮ ብለህ መልካምነት ፍላጎት ሳይሆን የማህበረሰብ ተመለሽ ተስር ሶስት ከረከርናል ሁለተኛ በላይት ይህ እንኳን ደህና መጣሽ ነው። ይወድ ደህና ነሽ? እንደምንድን ነሽ? ሶስት አሁን ሳለው አይ ጉድ እየዞረ ነው አለው። እሺ ያውና አሳውቂኝ። የኢትዮጵያ ኔትወርክ ሁላችሁ የተወሰነ ኔትወርክ ነው፣ አትፈረዱብን። አለሁልሽ ትጂ እንዴት ነሽ? ደህና ነሽ ወይ? እዚህ ኦኬ። ሰላም። እሺ ደገምክልኝ አይደል? እሺ ደጋም ሰላም፣ ወይዘሮ ለተብርሃን። እሺ አሁን ይሰማል አይደል? ድምጽ ነው ወገን። ውስጣቸው ያድርና ቆይ፣ ከመጀመሪያ አልጀመረውም። ሰላም፣ ወይዘሮ ለተብርሃን። እሺ መልካምነት ፍላጎት ሳይሆን ማህበረሰብ ተጽእኖ ነው ። አብዛኛው ጊዜ መልካምነት ከቤተሰብእና ከቤተሰብና ከጎረቤት ከአካባቢ እየተማርን በምላምድ የምናመጣው ቅንነት ነው። ለምሳሌ ህፃናትን መንገድ ላይ ስንሄድ እጽዋት ፈላጊዎች እኛ በእጃችን ከምንሰጥ ልጆች ሰተን ሂዱ ስጡ ብንላቸው ያ ነገር ውስጣቸው ያድርና እየለመዱት የሚመጣ ትልቅ የሆነ ውጤት ልናይበት የምንችለው ውጤት ነው። ምን አምናለው ሌላ ሀሳብ ካለች ደግሞ አመለካከት ያሳክልች ደግሞ አዎ፣ በነገራችን ላይ ደጋሚ ላኩልሽ ሀሳብሽን መስማት ስለምፈልግ፣ አዎ ቃልዬ እጅግ በጣም የማመሰግነው እኔም ድጋሚ ያነበብኩ እኮ ምናልባት የሚያልሰሙ ካሉ ብዬ ሀሳብ ደግሞ በጣም በዚህ መልኩ ስለጻፍክልኝ እጅግ በጣም ማከብር አመሰግናለሁ። የኔ ሀሳብ እንድነ መሰለ ደግነት ደግነት ዘጠና ፐርሰንቱ በተሰጥኦ ነው ላሉ ዘጠና ፐርሰንቱ ሌላው አስር ፐርሰንቱ እንዳልከው እኛ ቤት ውስጥ በምናደርጋቸው ነገሮች። አንዳንድ ጊዜ እንደውም እኮ የፈራረስብኛል ሀሳቤ እንዴት ይሆንብኛል መሰለህ፣ አሁን ቤት ውስጥ እኛ ስናድግ እኛ መስለን፣ አሁን ነጭ ልጆች ነጭ ወረቀት ናቸው። እና ልጆች አሁን የኔ ልጆች እኔም ያደጉበት የኔም ልጆች ሲያደርጉት የማየው ነገር ምንድን ነው እኔ የማደርገውን ነገር ወይም ደግሞ ቤት ውስጥ ያለው ሰው የሚያደርገውን ነገር ነው ሲያንጸባርቁ የማየውና ቤት ውስጥ ባለው ሰው በሚያደርገው ነገር ማህበረሰቡ ጋር ባለው ጓደኞቹ ጋር ባለው በሚደረገው ነገር በሱ እንቅስቃሴና ተጽዕኖ ውስጣቸው ሊፈጠር የሚችል ነገር ክፋትም ሆነ ደግነት ውስጣቸው ይገባል። አንድ ሁለተኛ ተስጦ ነው ብይንም ማምነው የሚሰጡ ለምንድን ነው? አንዳንድ ጊዜ ደጋግመን ደጋግሞ አንድ ሰው ደግ ሆኖ ደጋግመ ጥሩ ነገር ባይገጥመውም ደግ አለመሆን አይችልም። ለምንድን ነው የማይችለው አለመሆን አይችልም? ብዙ ጊዜ ምንድን ነው፣ ለምሳሌ አንድ ሰው በዚህ መልኩ ተጎድቻለሁ፣ እንደዚህ ደርሶብኛል፣ ይህንን በማድረግ ስለዚህ ከዚህ በኋላ እንደዚህ ሰው አልሆንም ብሎ ቢጠርም ማድረግ አይችልም። ማድረግ አይችልም። ያ ምንድን ነው ውስጡ ከራሱ ጋር የተሰጠው ተሰጥኦ ነው ብዬ ነው ማምነው። ብዙ ሰዎች ደግሞ በዛኛው ሲያድ ካየ ነው። ጥሩ መጥፎ ነገር ሁሌ ደጋግሞ ሰዎች ላይ ቢያስቡ፣ ለመቶው እንኳን ቢያስቡ ያን ያክል ቀላል ላይሆን ይችላል እና ሁለቱ ምንድን ነው የሚሆን ዘጠና ፐርሰንት እና አስር ፐርሰንት ነው የሚሆንብኝ። ለኔ ተሰጥኦ የሚለውን ወደ ዘጠና ፐርሰንት ሰጠዋለሁ። ደግሞ እኛ በምናርገው ውስጣችን ላይ ባለው በቤተሰብም በማህበረሰብ በቤት ውስጥ ባለው ቤተሰቦችም ተጽዕኖ በሚያድርብን ነገር የሚመጣም ስለሆነ ማለት ነው። ሀሳብ ግልጽ ካልሆነልክ ደግሜ አብራራለሁ። ከግልጽ ከሆነልክ አሳውቀኝ አለው ሽዳቢ። ሁላችሁም ሀሳብ እንትን ጥያቄ ካላችሁ አብራሩልኝ። ሀሳብ ካላችሁ ንገሩኝ። ተስጦ መልካምነት ወይም ደግሞ ደግነት ተስጦ ነው ወይ? ብዙ ጊዜ ሰዎች ክፋትና ተንኮል መጥፎ ተግባራትን ሲሰሩ እንከላችኋለን እንከላችኋለን ሲፈጠር መጥፎና ክፉ ሰው የለም እኮ። ነገር ግን አባቴና እናቴ ሲቀጠቅጣት ሲበድላት እያየው ልከለክላት ስላልቻልኩኝ የክፋት ውስጤ አደረ የሚሉ ብዙዎች ናቸው እኮ። እውነት ነው። በጣም ብዙ ሰዎች በዚህ መልኩ እንጠላችኋለን። ለማ አውቄ። እሺ እንጠላችኋለን። አው እሱ ልክ ነው። አሁን ይሄ ምንድን ነው መሰለክ እኛ ያለፍንበትን መንገድ እኛ ላይ የሚፈጥረው ተጽዕኖ እኛ የመጣንበትን ቤት ውስጥ ያለው የሚፈጠረው ነገር ማህበረሰብ ላይ ባለው ነገር ወይም ደግሞ ውጭ ላይ ጓደኞቻችን ላይ ባለው ተጽዕኖ የሚፈጠር ነገር ነው። ብዙ ሰዎች በዚህ መልኩ እንዳልከው ክፉ ሆኗል፣ ወይም ደግሞ ጥቂት ሰዎች ደግሞ ደግ ሆኗል ልንል እንችላለን። እንደውም እንደውም አንዳንድ ጊዜ እጅግ በጣም ብዙ ሰዎች በዚህ መልኩ እኛ እንፈርድባቸዋለን። ወይም ደግሞ ለምንድንነው እክሌ በጣም መጥፎ ነው፣ እክሌ በጣም እንደዚህ አይነት ሰው ነው ምናምን ነገር ትንፍርኛ ምናምን እላለን። ግን ያ ሰው እንደዛ እንዲሆን ያደረገው የመጣበት መንገድ ነው አንደኛ፣ ሁለተኛ ውስጡ ላይ በደረሰበት ባለፈበት መንገድ ላይ የሆነውን ነገር ነው ውስጡ ላይ ያለው እና መፍረድ አንችልም። በርግጥ ምክንያቱም ምንድን ነው ያለው እሱ የሚያውቀው የደረሰበትን ነገር እና ዛሬ ላይ የሆነውን ነገር ነው የሚያውቀው። እና ሃንድረድ ፐርሰንት ልክ ነህ ለምንድን ነው የምስማማበት፣ የልጅነት ጊዜ ጭንቅላታችን የሚያስበው መጣው ችግር የለው ማሬ በልጅነት ሰዓታችን ላይ ጭንቅላታችን የሚያስበው ያችን የምትሆኑ ነገር ሪከርድ ነው የምትሆኑ ማሪ፣ አመሰግናለሁ። ሪከርድ ሪከርድ ሆና ለነገ እንትናኮ መጥፎ ሰው ነው እንትናኮ እንደዚህ ነው ምናምን ነገር ጥሩ ሰው ነው ወይም ደግሞ እንዲባል አብዛኛው ፐርሰንት የሚወስደው እሱ ነው። እኛ አሁን ለምሳሌ ብዙ ሰዎች ደግሞ እንዳልኩ በዚህ መልኩ ያልፉና እነሱ ደግሞ ሌላ ሰው ላይ ተጽዕኖውን ያሳልፉታል። ትክክል። ግን ዋናው ቤተሰብ ነው የሆነ ፐርሰንት ለእኛ ቅንነት በር ከፋች አዎ፣ በር ከፋች ነው። በር ከፋች ነው። በጣም በር ከፋች ነው። በር ከፋች ብቻ ሳይሆን ሲያብልዬ፣ ምንድነው የሚሆነው? ቤተሰብ ውስጥ ያለው ነገር ጥሩ ነገር ካልሆነም በዛ ልክ እኛ መጥፎ እንድንባል ወይ ደግሞ ወይ ጥሩ። ስለዚህ ማህበረሰባዊ ለኛ ማንነት ወሳኝነት አለው። ላይክ ሁለተኛ መሄኔ ቆይ ግን የእኔ ኮሜንት ላይ ሲደርስ፣ አረ ወይኒ፣ የሰው ልጅ የአስተዳደጉና የአካባቢ ውጤት ነው መልካምነት ክፋትም ልክ ብለህ አልቃል። አረ ወይኒ ቃል፣ አረ በጣም ነው ያሳቀኝ። በነገራችን ላይ ስገባ ስንት ፐርሰንት ነበር እጅ የገባት ዘጠና ፐርሰንት በተሰጥኦና አስር ፐርሰንት በአስተዳደግ ነበር እጅ የገባት አሁን ልብ ብላችሁ አዳምጥኝ ቃል በጻፍ መልክት ከላይ ጀምራችሁ ከተመቻችሁ ከላይ ጀምራችሁ ይት ቃል በሰጠኝ ሀሳብ መስሎኝ ቀስ በቀስ ወደ ራሴ እየመጣሁ ስመጣ አሁን ስንት ፐርሰንት ላይ ነኝ ዘጠና ገልብጨዋለሁ ኢሚዲትሊ ነው የገለበጥኩት። ምንድን ነው ሀሳብ የሞተ ሰው ብቻ ነው ሀሳብ የማይቀየሩ ተብሏል። ዘጠና ፐርሰንት ባስታደግ እኛ